በአለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን የመጨረሻ የምድብ ጨዋታውን ዛሬ ምሽት ከቡርኪና ፋሶ ጋር ያከናውናል። ለ26 የዓለም ዋንጫ በምድብ አንድ ከግብፅ፣ ቡርኪና ፋሶ፣ ሴራሌዮንና ጅቡቲ ጋር የተደለደለ የኢትዮጵያ ብሔራዊ ቡድን ኡጋዱ ጉላይ ተስፋ ካላት ከቡርኪና ፋሶ ጋር መርሃ ግብሩን ያከናውናል። የኢትዮጵያ ብሔራዊ ቡድን ቀደም ብሎ በሴራሌዮን ከተሸነፈ በኋላ ሙሉ በሙሉ ከምድቡ መውደቁን ማረጋገጡ የሚታወስ ነው። ከቀናት በፊት ዘጠነኛ የምድብ ጨዋታቸውን ኪጋል ላይ ጊኒ ቢሳውን አንድ ለዜሮ ማሸነፋቸው የሚዘነጋ አይደለም። የመርሃ ግብር ማሟያውን ለክብር የሚጫወተው ዋሊያው በተከታታይ ለማሸነፍ 18 ነጥብ ከያዘችው ከጠንካራዋ ቡሪኪና ፋሶ ጋር ጨዋታውን የሚያከናውን ይሆናል። ጨዋታው ምሽት አራት ሰዓት ሲል የሚከናወን ይሆናል። ግብጽ ከጊኒቢሳው፣ እንደዚሁም ሌላኛው መርሃ ግብር ማሙያ ጨዋታ ጅቡቲ ከሰራሊዮን በተመሳሳይ ምሽት አራት ሰዓት ላይ የሚደረጉ ጨዋታዎች ናቸው። የ 19 ኛው የአዲስ አበባ ከተማ ህዳሴ ዋንጫ ዛሬ ፍጻሜውን ያገኛል። ቅዱስ ጊዮርጊስ ከመቻል የሚያደርጉት ጨዋታም ይጠበቃል። በስድስት ክለቦች መካከል ሲደረግ የቆየው የአዲስ አበባ ከተማ ህዳሴ ዋንጫ ዛሬ ቀን 9 ሰዓት ከ30 ሲል ቅዱስ ጊዮርጊስ ከመቻል በሚያደርጉት ጨዋታ ፍጻሜውን ያገኛል። በግማሽ ፍጻሜው በሸገር ደርቢ ቅዱስ ጊዮርጊስ ኢትዮጵያ ቡናን መቻል ደግሞ ኢትዮ ኤሌክትሪክ በማሸነፍ ነው ለዛሬው የፍጻሜ ጨዋታ የደረሱት። በአሰልጣኝ ሙሉጌታ ምረት የሚመሩት መቻሎች በውድድሮ ያደረጋቸው ሁሉም ጨዋታዎች በማሸነፍ ጥንካሬውን አሳይቷል። ቅዱስ ጊዮርጊስ በአንጻሩ ካደረጋቸው ሶስት ጨ ሁለቱን ሲያሸንፍ በአንድ ሽንፈት ገጥሞታል። የሁለቱ ክለቦች ጨዋታ ጠንካራ ፉክክር ይታይበታል ተብሎ የሚጠበቅ ሲሆን አሸናፊ ክለብ የዋንጫው ባለቤትም ይሆናል። በ19 አዲስ አበባ ከተማ ህዳሴ ዋንጫ ለደረጃ በተደረገ ጨዋታ ትናንት ኢትዮጵያ ቡና ኢትዮ ኤሌክትሪክን አሸንፏል። ኢትዮጵያ ቡና ኢትዮ ኤሌክትሪክን አንድ ለዜሮ በሆነ ውጤት ነው ያሸነፈው። የኢትዮጵያ ቡናን የማሸነፊያ ብቸኛ ግብ ደግሞ ናትናኤል ፍሬው በመጀመሪያ አጋማሽ መጠናቂያ ላይ ያስቆጥሯል። በትናንት ለሆነበትም ሶስተኛ ደረጃን ይዞ በማጠናቀቁ ሜዳሊያውን ተረክቧል። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠ የቺካጎ ማራቶን ዛሬ ሲደረግ ኢትዮጵያውያን አትሌቶች በሁለቱም ጾታዎች ይካፈላሉ። በተለይም በሴቶች የአሸናፊነት ግምቱ ለኢትዮጵያውያን አትሌቶች ተሰጥቷል። በርቀቱ ከሚሳተፉት አትሌቶች መካከል አትሌት መገርቱ አለሙ የተሻለ ሰዓት አላት። በማራቶን ሁለት ሰዓት ከ16 ደቂቃ ከ34 የሆነ የግል ምርጥ ሰዓት ያላት አትሌቷ የቫሌንሺያ ማራቶን አሸናፊ እንደነበረችም የሚዘነጋ አይደለም። የፍራንክፈርት ማራቶን አሸናፊዋ ሀዊ ፈይሳም በቺካጎ ከሚጠበቁት መካከል ነች። ባለፉት ዓመታት በ5010 ሜ ወዳደር የነበረችው አትሌት እጅጋየሁ ታዬ ደግሞ በማራቶን የመጀመሪያ ውድድሯን ታደርጋለች። በዳቱ ሂርጳና ሀበን ሀይሉም በርቀቱ የሚወዳደሩ ሌሎች ኢትዮጵያን አትሌቶች ናቸው። በወንዶች ደግሞ ኬንያዊ ጆን ኮሪር ያለፈው ዓመት ድሉን ለማስጠበቅ ይሮጣል። አትሌቱ ባሳለፍነው ሚያዚያ ወር የቦስተን ማራቶን አሸናፊ እንደነበርም የሚዘነጋ አይደለም። በ2021 የቺካጎ ማራቶን አሸናፊ የነበረው አትሌት ሰይፉ ቱራም ለድል የሚጠበቅ አትሌት ነው። ሰይፉ በ22ም በቺካጎ ማራቶን ሳትፎ ውድድሩን በሁለተኛነት ማጠናቀቁ አይዘነጋም። ኬንያዊው አትሌት ቲሞቲ ኬፕላጋት፣ ዩጋንዳ ጃኮብ ኪፕሊሞን በውድድሩ የሚጠበቁ ሌሎች አትሌቶች ናቸው። የአፍሪካ ሀገራት የመጨረሻ ምዕራፍ የዓለም ዋንጫ የማጣሪያ ጨዋታዎች ከዛሬ ጀምሮ ሲደረጉ ወደ መድረኩ የሚያልፈው ቡድን እስከ መጨረሻው ጨዋታ ድረስ ባልተለየበት ምድብ ዘጠኝ ዛሬ ጋና ከኮሞሮስና ማሊ ከማዳጋስካር የሚያከናውኗቸው ጨዋታዎች ከፍተኛ ትኩረትን አግኝተዋል። በአክራ ስፖርት ስታዲየም ኮሞሮስን የምታስተናግደው ጋና በ22 ነጥብ የምድቡ መሪ ስትሆን፣ ዛሬ ድል ማድረግ አሊያም አቻ ውጤት በታሪኳ ለአምስተኛ ጊዜ ወደ ዓለም ዋንጫ የሚያሳልፋትም ይሆናል። ከዚሁ ምድብ ከጋና በ3 ነጥብ አንሳ ሁለተኛ ደረጃ ላይ የምትገኘው ማዳጋስካር ከሜዳ ውጭ ከማሊ ጋር በተመሳሳይ ምሽት አራት ሰዓት ተመልክታለች። አስቀድሞ ምሽት አንድ ሰዓት ላይ ከምድቡ ቻድ ና መካከለኛው አፍሪካ የመርሃ ግብር ማሟያ ጨዋታቸውን ያከናውናሉ። ሞሮኮ አስቀድማ ወደ ዓለም ዋንጫው ማለፏን ባረጋገጠችበት ምድብ አምስት ዛሬ ዛምቢያ ከኒጀር ይጫወታሉ። በዓለም ዋንጫ ማጣሪያ ፖርቹጋል አየርላንድን አንድ ለዜሮ በሆነ ውጤት አሸነፈች። በጨዋታው ክርስቲያኖ ሮናልዶ የፍጹም ቅጣት ምት አምክኗል። ፖርቹጋል አሸናፊ ያደረገችን ግብ ያስቆጠረው ደግሞ ሩቬን ኔቬስ ነው። በዚህ ምድብ ሀንጋሪ አርሜኒያን ሁለት ለዜሮ በሆነ ውጤት ትረታለች። ዳንኤል ሉካስ ና ሶምቦር ግሩምበር ግቦቹን አስቆጥረዋል። ምድቡን ፖርቹጋል በዘጠኝ ነጥቦች እየመራች ነው። ሀንጋሪ በአራት ነጥቦች ትከተላለች። አርሜኒያ በሶስት ነጥቦች ሶስተኛ ደረጃ ላይ ተቀምጣለች። አየርላንድ እስካሁን ማሳካት የቻለችው አንድ ነጥብ ብቻ ነው። በዚሁ በዓለም ዋንጫ የምድብ የማጣሪያ ጨዋታ ኖርዌይ ትናንት እስራኤልን አምስት ለዜሮ በሆነ ውጤት አሸንፋለች። በጨዋታው ኤርሊንግ ሀላንድ ሶስት ግቦች ሲያስቆጥር ተጨማሪ ግብ የሚያስቆጥርበትን ፍጹም ቅጣት ምት ቢያገኝም ሳይጠቀምበት ቀርቷል። ሀላንድ ለሀገሩ ባደረጋቸው 46 ጨዋታዎች 51ኛ ግቡንም ማስቆጠር ችሏል። ቀሪዎቹን የኖርዌይ ግቦች የእስራኤል ተጫዋቾች ካላይሊ ና ናቺሚያስ በራሳቸው መረብ ላይ አስቆጥረዋል። ኖርዌይ ሁሉንም የአለም ዋንጫ ማጣሪያ ጨዋታዎች በማሸነፍ በ18 ነጥቦች ምድቧን በመምራት ላይ ትገኛለች። በዚሁ በምድብ ዘጠኝ የምትገኘው ጣሊያን ከኢስቶኒያ ያደረገችውን ጨዋታ ሶስት ለአንድ በሆነ ውጤት አሸንፋለች። የጣሊያን ግቦች ሞይስኪን ኤስፓሲቶ፣ እንደዚሁም ደግሞ ሬቴጌ አስቆጥረዋል። አንድ ተስተካካይ ጨዋታ የሚቀራት ጣሊያን በምድቡ በ12 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። በሌሎች ጨዋታዎች ስፔን ጆርጂያን ሁለት ለዜሮ በሆነ ውጤት ረታለች። ቱርክ ቡልጋሪያን ግማሽ ደርዘን ግቦችን አስቆጥራ ስድስት ለአንድ በሆነ ውጤት ረታለች። አልባንያ ሰርቢያን አንድ ለዜሮም ያሸነፈችበት መርሃ ግብር ነው። የአውሮፓ ሀገራት የዓለም ዋንጫ የምድብ የማጣሪያ ጨዋታዎች ዛሬም ቀጥለው ሲደረጉ ጠንካራ ፍክክርን እያስተናገደ ባለው ምድብ ሰባት ሁለት ጨዋታዎች ይደረጋሉ። ምሽት አንድ ሰዓት ላይ የምድቡ መሪ ኔዘርላንድስ በዮሐን ክራይፍ አሬና ፊንላንድን የምታስተናግድበት ጨዋታ ይጠበቃል። በአሰልጣኝ ሮናልድ ኮማን የሚመሩት ብርቱካናማዎቹ በምድቡ በአምስት ጨዋታዎች ያለሽንፈት የተጓዙ ሲሆን የዛሬ ተጋጣሚዋ ፊንላንድም ከኔዘርላንድስ በሶስት ነጥብ ብቻ አንሳ ሶስተኛ ደረጃ ላይ መቀመጧ ጨዋታው ይበልጡን ትኩረት እንዲያገኝ አድርጎታል። በባለፈው ጨዋታ መጠነኛ ጉዳት ያጋጠመው ተከላካዩ ጁሊን ቲምበር በኔዘርላንድስ በኩል ቋሚ ሆኖ ላይጀምር እንደሚችል ነው የተገለጸው። ከዚሁ ምድብ ምሽት ሶስት ሰዓት ከአምስት ላይ ተኛ ደረጃ ላይ የምትገኘው ፖላንድ ከሜዳዋ ውጭ ከሉትኒያ ጋር ትጫወታለች። በማጣሪያው ከምድብ ሶስት ዛሬም ተጠባቂ ጨዋታዎች ያደረጉ በተመሳሳይ ሰባት ነጥብ በምድብ ዋናት ላይ የተቀመጡት ዴንማርክና ስኮትላንድ በሜዳቸው ተጋጣሚዎቻቸውን ያስተናግዳሉ። ምሽት አንድ ሰዓት ላይ ስኮትላንድ ከቤላሩስ እንደዚሁም፣ ምሽት ሶስት ሰዓት ከአርባ አምስት ደግሞ ዴንማርክ ከግሪክ ጋር ጨዋታቸውን ያደርጋሉ። ስቲቨን ጄራርድ ለሁለተኛ ጊዜ ሬንጀርስን ለማሰልጠን የቀረበለትን ጥያቄ ውድቅ አደረገም። እንግሊዛዊ አሰልጣኝ ስቲቨን ጄራርድ የቀድሞ ክለቡን የስኮትላንድ ሬንጀርስ በድጋሚ የማሰልጠን እድል ውድቅ አድርጓል ጀራርድ ከክለቡ ኃላፊዎች ጋር ቢነጋገርም በቡድኑ እቅድ ባለማመኑ ምክንያት ጥያቄውን ውድቅ እንዳደረገ ነው ቢቢሲ ስፖርት በዘገባው ያስነበበው የቀድሞ የሊቨርፑል ና የእንግሊዝ ብሔራዊ ቡድን አማካይ ስቴቨን ጀራርድ ከዚህ በፊት በሬንጀርስ ሶስት ዓመታትን አሳልፈው የሊግ ዋንጫ ማሳካት እንደቻለ ይታወቃል የ45 ዓመቱ ስቴቨን ጀራርድ ከአስቶን ቪላ ና ሳውዲ አረቢያው ክለብ አልኢቲፋቅ ጋር ከተለያየ በኋላ ያለ ስራ ይገኛል ሬንጀርስ በዚህ ዓመት ከሰባት የሊግ ጨዋታዎች አንድ ብቻ ያሸነፉትን አሰልጣኝ ሩሴል ማርቲን አሰናብቶ ተተኪ እያፈላለገ ይገኛል። ኖቲንጋም ፎረስት የቀድሞ የበርንሌና የኤቨርተን አሰልጣኝ የሆኑትን ሾን ዳይችን ለመቅጠር እንዳሰቡ ተዘግቧል። በኑኖ ኤስፒሪቶ ሳንቶ ስር አስደናቂ ጊዜን ካሳለፉ በኋላ በአሰልጣኙና በክለቡ ባለቤት ጋር በተፈጠረ ባለመግባባት የቀድሞው የቶተንሃም አሰልጣኝ አንዥ ፖስቴ ኮግሉን መቅጠራቸው የሚታወስ ነው። የአውስትራሊያዊው አሰልጣኝ የስቲክ ግራውንድ አጀማመር ያልሰመረ ሲሆን በሰባት ጨዋታዎችም ማሸነፍ አልቻሉም። ቆይታቸውን ይወስናል በተባለው ሰባተኛ ሳምንት የሊጉ ጨዋታ በኒውካስል መሸነፋቸው የፎሬስት ባለቤቶች አማራጭ እንዲፈልጉ ሊያደርጉ ያስገደደ ነውም ተብሏል። ምርጫቸው ያደረጉትም አሁን ላይ ያለ ስራ የሚገኙትን የቀድሞ የኤቨርተን አሰልጣኝ ሾ እንዳይችል ነው። ከኤቨርተን ጋር በወርሃ ጥር መለየታቸው የሚታወስ ነው። በመጪው ቅዳሜ የሊግ ጨዋታዎች ሲመለሱ ኖቲንግሃም ፎረስ በሜዳው ሲቲ ግራውንድ ከቼልሲ ጋር የሚያደርጉት ጨዋታ ከወዲሁ ትኩረትን የሳበ ነው። በመጨረሻም በእንግሊዝ ሼፊልድ በዴቪድ አሌንና አርስላቬክ ማክሙዶቭ መካከል የተካሄደው የከባድ ሚዛን የቡጥ ፊልሚያ በሩሲያዊው አርስላቬክ አሸናፊነት ተደምድሟል። ተጠባቂ የነበረው የከባድ ሚዛን የቡጥ ፊልሚያ በሀገሩ የተፋለመው ዴቪድ አለን ቢጠበቅም ለሩሲያዊ ቡጥኛ እጅ ሰጥቷል። በእንግሊዝ ለመጀመሪያ ጊዜ የተፋለመው ማክሙዶቭ በሁሉም ዙሮች የተሻለ ሆኖም አጠናቋል። የግሉን ምርጥ የተባለው እንድን ለማስመዝገብ የተፋለመው ብሪታንያዊ ዴባለን ከሽንፈቱ በኋላ ከዳዝን ጋር በነበረው ቆይታ ብቁ አልነበርኩም ሲል ተናግሯል። ተጋጣሚውን ያደነቀው አሸናፊው ሩሲያዊ ማክሙዶቭ ለቀጣዩ ተረኛ አንቶን ጆሹዋ ዝግጁ ነኝ ሲልም አስተያየቱን ሰጥቷል። ተመልካቾች ለሰዓቱ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። በያላችሁበት ሰና ጊዜን ተመኘው